እነዚህ አህባሾች እህቶቻችንን ምን ሊያደርጉ እንደመጡ እንዴት አድርገው ሊያበላሹብን እንደሚፈልጉ በተወሰነ እንድታዩ ነው። ባረከላሁ ፊኩም። ይሄ እንደምታውቁ ሰዎች ግን ኮፕሊንግ በደንብ አርጉ። በነገራችን ላይ አሉ፣ በነገራችን ላይ አንድ ሞዴሬተሮች ብሎክ እንዳታደርጓቸው፣ ሚዩት ብቻ አርጓቸው። መጥፎ ነገር ከጻፉ ለምን እንዲማሩና እንዲያዳምጡ። አሳ አላህ ከነሱ ውስጥም ከነሱ ውስጥም ተባብሎ ሊመለስ የሚችል ስለቻለ ብሎክ እንዳታደርጓቸው የፈለገ ነገር ይሁን ሚዩት አድርጓቸው፣ ያዳምጡ። ቀጥል ውሳት ምናት ሰሪሁ ልበያን እንግዲህ የታወቀ የአብደላህ አልሐረሪ ኪታብ ነው። ገጽ 617 ላይ እንግባ ኢንሻአላህ። ከዛ ይሄ ሰውዬ እንደው እውነት ምን ፈልገው እንደመጣ እውነት እህቶቻችንን ምን ሊያደርጉ እንደፈለጉ በዛም በደንብ እንረዳለን። እንግዲህ እንደሚታወቀው ሴቶች ሽቶ መቀባትን በተመለከተ ወይ ደግሞ

ተዋውበው እንዲወጡ መክሩህ ነው ሐራም አይደለም እያለ ነው። ምን እያደረገ ሴቶች እህቶች ሽቶ ተቀብተው ከቤት እንዲወጡ ማለት ነው። እንደ አሁኑ እኮ ምንም ያልቀራችን እንደው እናታቻችን እንኳን እንደ ሽቶ ብትላቸው አረ፣ ወደዛ ነው የሚሉክ። አረ፣ ወደዛ ለሴት ልጅ ይሄ ነገር እንደዚህ። ግን ተመልከት ሴቶቻችንን ምን እንዲያደርጉ። ዛሬ አንዳንዴ ያው እንደምናየው፣ ቅድም ለሺዳ እየተባለ ቻፒስቲኩ ለጉር ነው ይሄው፣ መሰረቱ ይሄ ነው። ተመልከት። እና አላህ ሱብሓነሁ ወተዓላ

ብለው ያስቀምጣል እና ወላሂ በጣም ያሳዝናል። ሙቢ አሁን ኪታባቸው እንዲገባ ብለህ ስታየው ኪታባቸውን ገባ ስታየው በጣም ነው የሚያሳዝንህ። ጭራሽ ነቅል ደግሞ ያስቀምጣል። እዚህ ጋር ነቅል ያስቀምጣል። ተመልከት ምን ይላል? አው ቃመረሁም ስለ ካፊሮች እየተናገረ ነው። ተመልከት ሀታ ቁማር እንኳን ቢጫወታቸው ካፊሮችን ይላል። አብደላ ልሀር ኪታብ ላይ ተመልከት። ነቅል አድርጎ ያስቀምጠው ነው። አው ቃመረሁም ቁማር እንኳን ቢጫወታቸው ወአኸዘ

ገና ብቆ የተጣለመች ተከፈተ ተከፈተ ኤኮ ገና ጫፍ እኮ ነው። ስብሐነ ከረቢ በጣም የሚገርም በቃ። እና አጂብ አጂብ የሆነ ሰው እየተመልከት። እኔ አንዳንዴ መስጊድ ላይ የሆነ ረብሻ ሲነሳ ምናምን ከየቁማር ቤት ሮጦ ይመጣሉ፣ አህባሾች ማለት ሊመጡ ትዝ የሚላችሁ ከሆነ ከየቁማር እና እኔ ምንድን ነው ል ነበር፣ ለካ ኪታባቸው ነው። ይኸው ካፊሮችን ቁማር ብትውሉ ሀዳ ማሉን ጠይብ፣ በጣም ጠይብ የሆነ ገንዘብ ነው ይላል። ይኸው ኪታቡ ላይ ሰሪሑ ልበያን ገብታችሁ ማየት ትችላላችሁ። የማን ኪታብ? የአብዳላህ አልሐረሪ ኪታብ ይኸው። እና እንደው እንደው ለቅምሻ ያህል ነው እነዚህ ሰዎች ምን ይዘውብን እንደመጡ ሰው ይጠነቀቅ ዘንድ። ይሄ እልህ ጉዳይ አይደለም፣ ላ ሙቤ የሚሆን እልህ ጉዳይ ወይ የሆነ ነገር ሆኖ ወይ ማንም መቶ የሙቤን መሬቱን ነክቶበት ድንበሩን ነክቶበት አይደለም። ማንም ዲን ነው በእነዚህ ሰዎች በጣም ከባድ ኸጢር የሆነ መንገድ ነው ይዘው ይመጡትና ልናስቆማቸው ይገባል። አሁን ነሺዳ እንደዚህ እናቋቁማለን ብለዋል። በዛ አማካኝነት ወደ